ከአቤሜሌክም በኋላ ከይሳኮር ነገድ የሆነ የዱዲ ልጅ የፎሖ ልጅ ቶላ እስራኤልን ለማዳን ተነሣ፤ በተራራማውም በኤፍሬም አገር ባለችው በሳምር ተቀምጦ ነበር። በእስራኤልም ላይ ሀያ ሦስት ዓመት ፈረደ፤ ሞተም፣ በሳምርም ተቀበረ። ከእርሱም በኋላ ገላዳዊው እያዕር ተነሣ፤ በእስራኤልም ላይ ሀያ ሁለት ዓመት ፈረደ። በሰላሳ የአህያ ግልገሎች ይቀመጡ የነበሩ ሰላሳ ልጆችም ነበሩት። ለእነርሱም እስከ ዛሬ ድረስ የኢያዕር መንደሮች የተባሉ በገለአድ ምድር ያሉ ሰላሳ ከተሞች ነበሯቸው። እያዕርም ሞተ፣ በቃሞንም ተቀበረ። የእስራኤልም ልጆች በእግዚአብሔር ፊት እንደገና ክፉ ሥራ ሠሩ። በአሊምንና አስታሮትን፣ የሶርያንም አማልክት፣ የሲዶናንም አማልክት፣ የሞዓብንም አማልክት። የአሞንንም ልጆች አማልክት የፍልስጤማውያንንም አማልክት አመለኩ። እግዚአብሔርንም ተዉ፣ አላመለኩትም። የእግዚአብሔርም ቁጣ በእስራኤል ላይ ነደደ፣ በፍልስጤማውያንና በአሞን ልጆች እጅ አሳልፎ ሰጣቸው። በዚያም ዓመት የእስራኤልን ልጆች ሥቃይ አበዙባቸው፣ በዮርዳኖስ ማዶ በአሞናውያን አገር በገላአድ ውስጥ ያሉትን የእስራኤልን ልጆች ሁሉ ዐሥራ ስምንት ዓመት ተጋፏቸው። የአሞንም ልጆች ከይሁዳ ከብንያምና ከኤፍሬም ቤት ጋር ደግሞ ሊዋጉ ዮርዳኖስን ተሻገሩ። እስራኤልም እጅግ ተጨነቁ። የእስራኤልም ልጆች አምላካችንን ትተን በአሊምን አምልከናልና አንተን በድለናል ብለው ወደ እግዚአብሔር ጮኹ። እግዚአብሔርም የእስራኤልን ልጆች አላቸው ግብፃውያን፣ አሞራውያንም፣ የአሞንም ልጆች፣ ፍልስጤማውያንም፣ ሲዶናውያንም፣ አማሌቃውያንም ማዖናውያንም አላስጨነቋችሁምን? ወደ እኔም ጮኻችሁ እኔም ከእጃቸው አዳንኳችሁ። እናንተ ግን ተዋችሁኝ፣ ሌሎችንም አማልክት አመለካችሁ፤ ስለዚህም ደግሞ አላድናችሁም። ሄዳችሁ የመረጣችኋቸውን አማልክት ጥሩ፤ እነርሱም በመከራችሁ ጊዜ ያድኗችሁ። የእስራኤልም ልጆች እግዚአብሔርን እኛ ኀጢአትን ሠርተናል፤ አንተ ደስ የሚያሰኝህን አድርግብን፤ ዛሬ ግን እባክህ አድነን አሉት። ሌሎችንም አማልክት ከመካከላቸው አስወገዱ፣ እግዚአብሔርንም አመለኩ። ነፍሱም ስለ እስራኤል ጕስቁልና አዘነች። የአሞንም ልጆች ተሰብስበው በገላአድ ሰፈሩ፣ የእስራኤልም ልጆች ተሰብስበው በምጽጳ ሰፈሩ። ሕዝቡም የገላአድ አለቆች እርስ በርሳቸው ከአሞን ልጆች ጋር መዋጋት የሚጀምር ማን ነው? እርሱ በገላአድ ሰዎች ሁሉ ላይ አለቃ ይሆናል።